ሰላም እንደምንቆያችሁ ውድ የክንፋን መረጃ ቤተሰቦች የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋለን። በኦሮሚያ ክልል ምስራቅ አርሲ ዞን ዳግም አምስት የኦርቶዶክስ ሃይማኖት ተከታዮች መገደላቸው ተሰማ። ጦርነቱ በትግራይ ክልል ውስጥ ካስከተለው ሰብአዊና ማህበራዊ ቀውስ ባሻገር በአማራና አፋር ክልሎችም ተመሳሳይ ውድመት አስከትሏል ሲሉ ነዋሪዎቹ በምሬት ገለጹ። የኢትዮጵያ የውስጥ ችግር ከራሱ አልፎ የዓለም አቀፉ የማህበረሰብ ችግር መሆኑ አይቀርም ሲሉ ፕሬዚዳንት ኢሳያስ አፈወርቂ መልእክት አስተላለፉ። ዞህራን ማምድኒ የኒውዮርክ የመጀመሪያው በአፍሪካ የተወለደ ሙስሊም ከንቲባ ሆኖ ተመረጠ። ዝርዝሩን ቀጥለን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እንድትከታተሉን በአክብሮት እንጋብዛለን። በኦሮሚያ ክልል ምስራቅ አርሲ ዞን ዳግም አምስት የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ሁለት ፓርቲዎች ሲያወግዙ የሃይማኖት ተቋማት ጉባኤ ደግሞ አጣሪ ቡድን መላኩን አስታወቀ። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ የወረዳ ከትናንት በስተያ ሰኞ ጥቅምት 24 ቀን 2018 ዓ ምት አምስት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮች መገደላቸውን የጠቀሱት ኢህአፓና እናት ፓርቲዎች በተናጠል ባወጣው መግለጫዎች ድርጊቱን አውግዘው መጽናናትን ተመኝተዋል። ለቤተ ክርስቲያኒቱ ቅርበት ያ ያለው የማህበረ ቅዱሳን መገናኛ ብዙሃን እንደዘገበው ደግሞ ሰኞ ዕለት ከቀኑ ስድስት ሰዓት በኋላ የእርሻ ስራውን አጠናቀው ምሳ እየተመገቡ ባሉበት ወቅት ማንነታቸውን ያልገለጣቸው ታጣቂዎች ከፍተውታል ባሉት ተኩስ አምስት የእምነቱ ተከታዮች መገደላቸው ተገልጿል። በተከፈተባቸው ተኩስ ከተገደሉት በተጨማሪ ሶስት ሰዎች ታግተው መወሰዳቸውን ያመለከተው ዘገባው መረጃው እስከ ተሰራጨበት ጊዜ ድረስ ያሉበት ሁኔታ እንደማይታወቅም አመላክቷል። እናት ፓርቲ በወጣው መግለጫ በቅርቡ ከ25 በላይ የኦርቶዶክስ ነት ተከታዮች በተገደሉበት ጉናና መርት ወረዳ ጥቅምት 24 በመርት ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የወጡ ንጹሀን በሙሉ ታፍነው አምስት ወዲያው ሲገደሉ ቀሪዎቹ የደረሱበት አልታወቅም ተብሏል። ፓርቲው በመግለጫው እራሳቸውን እንዳይከላከሉ በአላማና በጥንቃቄ በመፈጸሙ እጣ ፈንታቸው እልቂታቸውን ቆሞ መጠበቅ ሆኗል ሲል ድርጊቱን ገልጾታል። ኢህአፓ በበኩሉ ታስቦና ታቅዶ ተፈጽሟል ያለው ይህን ጥቃት ከቅርብ ጊዜ ወዲህ እየተባባሰ ለመጣውና የወርቶ ኦርቶዶክስ ተዋህዶ እምነት ተከታዮችን ኢላማ ያደረገው ጥቃት አንዱ ማሳያ አድርጎ ወስዶታል። ከትናንት በስተያው ግድያ አስቀድሞ በዚያው ኦሮሚያ ክልል አርሲዞን፣ በጉና መርቲ በሸርካና ሆሎንቆ ዋቢ ወረዳዎች በተመሳሳይ የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተ ክርስቲያኒቱ ጨምሮ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት ጉባኤ መግለጻቸውና ድርጊቱን ማውገዛቸው ይታወሳል። የኢትዮጵያ ሃይማኖት ተቋማት ጉባኤ ትናንት ማክሰኞ በወጣው መግለጫ በተጠቀሱት አካባቢዎች ጉዳዩን ከመሠረቱ የሚያጣራ የተለያዩ የባለ ድርሻ አካላት አባላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በትናንትና ዕለት የተከሰተውን ችግር በአካል ለማጣራት ችግሩ ወደ ተከሰተባቸው ቦታዎች በመጓዝ ስራውን በይፋ መጀመሩን አስታውቋል። የልኡካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤ በበኩሉ ይፋዊ መግለጫና ማብራሪያ የሚሰጥ መሆኑን የገለጸው ተቋሙ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅም ጠይቋል። የትግራይ ጦርነት የተቀሰቀሰበት ዕለት ሲዘከር ጦርነቱ በትግራይ ክልል ውስጥ ካስከተለው ሰብአዊና ማህበራዊ ቀውስ ባሻገር በአማራና አፋር ክልሎችም ተመሳሳይ ውድመት አስከትሏል። በአማራ ክልል በሌላ የግጭት ምዕራፍ የቀጠለው ሰብዊ ቀውስ ብርቱ ጉዳት እያደረሰ ቢቀጥልም በትግራይ ጦርነት የደረሰው ጥፋት ግን ለተጎጂዎች ዘላለማዊ ጠባሳን ጥሎ አልፏል። የትግራዩ ጦርነት የተቀሰቀሰበት ዕለት ሲዘከር መጪው ጊዜ ያሳስባል። አቶ ብርሃነ ታፈረ ይባላሉ። የምዕራባዊ ትግራይ ነዋሪ ነበሩ። የትግራይ ጦርነት ሲቀሰቀስ ኢሳያስ ከቤት ንብረታቸው ከተፈናቀሉ ሰዎች አንዱ ናቸው። ብርቱ ሰብዓዊና ቁሳዊ ውድመት ያስከተለውን ጦርነት ሲቀሰቀስ የነበረው ሁኔታ እንዲህ ያስታውሱታል። በጣም አስቸጋሪ ሁኔታ ነው የነበረው፣ በተለይ ምዕራብ ትግራይ አካባቢ ነበር የነበር ነው። እዛ የነበረው በጣም አስቸጋሪ ነበር። ወዲያው ነበር የተከበብ ነው። እኛ መውጫ መግቢያተን በጣም ከፍተኛ ችግር ውስጥ ነው የነበር ነው ይላሉ። ጥቅምት 24 ቀን 2013 ዓመተ ምህረት በትግራይ ክልል ተቀስቅሶ በኋላ ወደ አማራና አፋር ክልሎች የተስፋፋው የሰሜን ኢትዮጵያ ጠር ጦርነት እነሆ አሁን አምስት አመት ሞላው። በጦርነቱ እስካሁን በገለልተኛ ወገን የተረጋገጠ ይፋዊ መረጃ ባይወጣም በመቶ ሺዎች የሚቆጠሩ በጦርነቱ ሳይገደሉ እንዳልቀሩ በተለያየ ጊዜያት የሚወጡ መረጃዎች ያመለክታሉ። ቁጥራቸው በውል ያልተለየ ሰዎች የአካል ጉዳት ሲደርስባቸው፣ በርካታ ሴቶች የመደፈር ጥቃት እንደደረሰባቸውና በሚሊዮኖች የሚቆጠሩ ሰዎች ከቤት ንብረታቸው መፈናቀላቸውን የሚያመለክቱ ዘገባዎች ሲወጡ ቆይተዋል። በአማራና ኦሮሚያ ክልሎች አሁንም ድረስ መቋጫ ላልተገኘላቸው ግጭቶች መባባስ ምክንያት የሆነው የትግራይ ጦርነት በፌዴራል መንግስት እና በትግራይ ኃይሎች ጋር በፕሪቶሪያ በተደረሰ የተኩስ አቁም ስምምነት ሊገታ ችሏል። ምንም እንኳን ከዛ በኋላ በተለይ በትግራይ ክልል ሰላምም ጦርነትም ያልነበረበት ሁኔታ ቢቀጥልም፣ ተፈናቃዩ አቶ ገብረ ማርያም አምስቱ አመት ለእርሳቸው እጅግ አስቸጋሪ በሆነ ሁኔታ ውስጥ ነው ያለፈው ይላሉ። በጣም ከባድ ኑሮ ነው ያሳለፍነው። እስከ ስድስት ወር እህልም የሚባል ነገር አልመጣልንም። በቃ ዝም ብሎ ህዝብ እያዋጣ ነው የሰጠን የሽሬ ህዝብ እያ እያዋጣ ነው ያቆየን ከስድስት ወር በኋላ ለአንድ ወር ይመጣል ሁለት ወር ይጠፋል ይቆይና እንደገና ደግሞ በጣም እንቸገር ነበር ብዙ ችግሮች አሳልፈን ከላይ ብርድ ከታች ውሃ መጠለያተን ወደ ትምህርት ቤት ገብተን በስንት ችግር ያሳለፍ ነው ይላሉ ተፈናቃዩ ብርሃነ ተፈረ በበኩላቸው ያለፉትን አምስት ዓመታት በእርዳታ ማለፋቸውን እያስታወሱ መጪው ጊዜ ግን የበለጠ ያሳስባቸዋል እንግዲህ አምስት ዓመት ያው መቼም እንደ ያልፎ ሆኖ አልፏል ቀጣዩ ነው እንጂ ችግሩ እስካሁን መቼም አንዳንድ የሰብአዊ ድርጅቶች እያገዙን እንደምን እንደምንም ብለን እስካሁን አልፈናል እንግዲህ ካሁን በኋላ ምን እንደሚመጣ እንጂ ይላሉ ጦርነቱ በትግራይ ክልል ውስጥ ካስከተለው ሰብአዊና ማህበራዊ ቀውስ ባሻገር በአማራና አፋር ክልሎችም ተመሳሳይ ውድመት አስከትሏል በአማራ ክልል በሌላ የግጭት ምዕራፍ የቀጠለው ሰብአዊ ቀውስ ብርቱ ጉዳት እያደረሰ ቢቀጥልም በትግራይ ጦርነት የደረሰው ጥፋት ግን ለተጎጂዎች ዘላለማዊ ጠባሳን ጥሎ አልፏል ይላሉ የደቡብ ወሎ ነዋሪዋ ዘውድነሽ በጦርነቱ ወቅት የአስገድዶ መደፈር ጥቃት ከደረሰባቸው በኋላ አባቱን በውል የ የማያስተውሱትን ልጅ ያሳድጋሉ። ጦርነቱ ካደረሰባቸው የስነ ልቦና ጉዳት ለማገገም ብርቱ ጥረት እያደረጉ መሆናቸውን ነው የሚናገሩት። በጣም በጣም ከባድ ነበር የደረሰው። እኔ ሳስቦ በጣም ይከብደኛል። ልጅን ያክል ነገር መውለድ በጣም ከባድ ነው። ወልዶ ማሳደግም ይከብዳል። ከተወለደ በኋላ ደግሞ አባቱን መጠየቅ ከባድ ነው። ያንን ሁሉ ሰቆቃ እያሳለፍን ነው እዚ የደረስ ነው ይላል። ከጥቅምት 2013 ዓመተ ምህረት እስከ ጥቅምት 2015 የተካሄደውን ጦርነት የተቀሰቀሰበት ተሳታፍ የነበሩ የነበሩት ወገኖች በተለያየ መልኩ ዘክረዋል። የጦርነት ገፈት ቀማሹ ህዝብ ግን ለደረሰበት የጦርነትና በሰብአዊነት ላይ ለተፈጸመበት ወንጀል ፍትህ ሳያገኝ ሌላ ጦርነት እየተጎሰመለት መሆኑ ያሳስበዋል። የደቡብ ወሎ የጥቃት ሰለባ ያለፈው ጦርነት ጠባሳ ሳይደርቅ በአማራ ክልል ሌላ ሰብአዊ ጉዳት እያደረሰ ያለው ጦርነት በእንቅርት ላይ እንደሆነባቸው ነው የሚናገሩት። ድምጹ ቢሰማንም ትንሽ ራቅ ብሎ ሰሜን መስመር ላይ በጣም ከባድ ሁኔታ ነው ያለነው። ትምህርት ያላገኙ ልጆች አሉ ወጥተህ መመለስ ሰላም የለም። አሁን ምን ያጋጥማቸዋል? ልጆቻችን ምን ይሆናሉ? እናስ ምን እንሆናለን? እያልን የጭንቀት ኑሮ ነው የምንኖረው ይላሉ። እንደዛም ሆኖ ግን የመደፈር ጥቃት ለሰለባዋ ዘውድ ነሽ፣ የትግራይ ጦርነት ላደረሰባቸው በደል ፍትህ ይረጋገጥላቸው ዘንድ መጠየቃቸውን ግን አልተውም። እኔ የምለው እንደውም በቃ እግዚአብሔር የሽግግር ፍትህና መልካም ነገር እንዲያደርግልንና እነዚህ ሰዎች ፍትህ ቢያገኙ ነው የምለው ይላሉ። ያለፈው ጦርነት በሀገሪቱ ላይ በአጠቃላይ ካስከተለው ሰብአዊና ቆሳዊ ውድመት ሳያገግም የፕሪቶሪያውን የተኩስ አቁም ስምምነት ለአደጋ የሚያጋልጡ ሁኔታዎች እየታዩ መሆናቸው ያለፈው ጦርነት ሰለባዎችን እያሳበበ ነው። ያለፈው ይብቃን፣ መልእክታችን ይሰማልን ይላል። አሁን ጦርነት ምንም ጥቅም አይኖረውም፣ ጉዳት ካልሆነ በቀር ሰው ማለቅ ካልሆነ በቀር። የሀገር ሽማግሌዎች፣ ፖለቲከኞች ስክን እንዲሉ ቢመክሩ ይሻላል እንጂ ጦርነት ሀገር ያጠፋል፣ ልጅ ያጠፋል፣ ንብረት ያጠፋል። ስለዚህ ምናልባትም የኢትዮጵያ መንግስትም የትግራይን ጥያቄ መልሶ በሰላም በጠረጴዛ ዙሪያ ቢፈቱት መልካም ነው ይላል። ይችላሉ። የአውሮፓ ህብረትና የህብረቱ አባል ሀገራት በኢትዮጵያ የፌዴራል መንግስትና በህወሀት መካከል ከምርጫ በፊት ፖለቲካዊ ውይይት እንዲጀምሩ ባለፈው እሁድ ባወጡት መግለጫ መጠየቃቸው ይታወሳል። ኢትዮጵያ ውስጥ እየተከሰቱ ያሉ ችግሮች የዓለም አቀፉ ማህበረሰብ ችግር ይሆናሉ ሲሉ ፕሬዝዳንት ኢሳያስ አፈወርቂ መልእክት አስተላለፉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብፅ ቴሌቪዥን ካይሮ ኒውስ ጋር ያደረጉት ቃለ ምልልስ ከትናንት ምሽት በኋላ ተላልፏል። የቀጠናውን ሀገራት የውስጥ ችግሮች በመተንተን ሰፊ ማብራሪያ ሰጥተዋል። በንግግራቸው እንደ ሶማሊያ ኢትዮጵያና ደቡብ ሱዳን ያሉ ሀገራት የውስጥ ችግሮች በቀላሉ ወደ ቀጠናዊና የዓለም አቀፍ ችግሮች እንደሚቀየሩ አስረድተዋል። ወደ ኢትዮጵያ ስንመጣ ላለፉት ሰላሳ ዓመታት ያየነው ሁኔታ የብሔር ክፍፍሎችና አለመረጋጋትን ስንመለከት ይህ የሀገር የውስጥ ችግር ብቻ ሳይሆን የቀጠናውና የዓለም አቀፉ ማህበረሰብ ችግር ይሆናል ሲሉም ተናግረዋል። አክለውም የሶማሊያ አለመረጋጋትም ሆነ የደቡብ ሱዳን የእርስ በርስ ጦርነት የሀገር ውስጥ ጉዳይ ብቻ ሆነው እንደማይቀሩም ገልጿዋል። በመጨረሻም ፕሬዝዳንት ኢሳያስ የቀጠናው ሀገራት ሰላምና ጸጥታን ለማስፈን እንዲሁም ጎጂ የሆኑ የውጭ ጣልቃ ገብነቶችን ለማክሸፍ በጋራ ሊሰሩ እንደሚገባ አጽንኦት ሰጥተዋል። ፕሬዝዳንቱ በትናንትናው ቃለ መጠይቅ የሚናገሩት ሁሉ ሲጠፋባቸው መሆናቸውም ተስተውሏል፣ ነው የተባለው። ከወትሮ በተለየ መደናገጥ ውስጥ ሆነው ታይተዋል ሲሉም አክለው ገልጸዋል። ዞህራን ማምዳኒ የኒውዮርክ የመጀመሪያው በአፍሪካ የተወለደ ሙስሊም ከንቲባ ሆኖ ተመረተ ዞህራን ማምዳኒ በዩናይትድ ስቴትስ ውስጥ ትልቁን ከተማ ለመምራት በተካሄደ ውድድር አሸንፏል። አሶሺየትድ ፕሬስ ማክሰኞ መገባደጃ ላይ የተነባየው ይህ ውጤት የምርጫ ጣቢያዎች የዓለምን ትኩረት የሳበው የጦፈ ውድድር ከተጠናቀቀ በኋላ ነበር። የሁድል ከ8 ነጥብ አራት ሚሊዮን በላይ ህዝብ ለሚኖሩባት ከተማ በታሪክ ውስጥ ትልቁ ውጤት ሲሆን ኢኮኖሚያዊና ባህላዊ ኃይል ያለው አለም አቀፍ ጠቀሜታም ይኖረዋል ተብሏል። ማምዳኒ የመጀመሪያው ሙስሊም የመጀመሪያው የደቡብ እስያ ዝርያ ያለውና በአፍሪካ ውስጥ በዩጋንዳ ካምፓላ የተወለደ የኒውዮርክ ከተማን ለመምራት የመጀመሪያው ሰው ነው። ሰኞ ለት ማምዳኒ በዚህች ከተማ ታሪክ ለመስራት ወደዚህ ደረጃ ላደረሱኝ ደጋፊዎቼ አመሰግናለሁ ብሏል። የቀድሞው የኒውዮርክ ግዛት ገዢ ኩሞ ማምዳኒ ምርጫውን ስላሸነፍክ እንኳን ደስ አለህ መልእክት አስተላልፈዋል። ራሱን ዴሞክራሲያዊ ሶሻሊስት ሲል የሚገልጸው ማምዳኒ ከወራት በፊት በአንጻራዊነት የማይታወቅ ነበር ለማህበራዊ ፕሮግራሞች በገባው ቃል መሰረት የመራጮችን ቀልብ በመግዛት ወደ ድል አምርቷል።